አንዳንድ ሰው ገና የታቦት እሹ ሲነሳ እንጨት ነው ይላል። እኛ ብረት ነው ብለናል ወይ ፕላስቲክ ነው ብለናል ማለት የማቴሪያሉ ጉዳይ አይደለም። የቀደመውም ከማይነቅ እንጨት ነው የተሰራው። መስቀሉ እስከ እንጨት አይደል እንዴ? አሁንም መስቀሉ ላይ የፈሰሰውን ሥጋና ደም ምንቆርሰው ምን ፈትተው በታቦቱ በእንጨት በተሰራው ላይ ነው። ስለዚህ ማቴሪያሉ አይደለም። ሰው ነው የሰራው ይላሉ። የቀደመውን ውስጥ ታቦት መላእክት ወርደው ሰሩት ወይ ሰው ነው የሰራው? ኤልያብ የተባለውን ሰው ምረጥልኝ፣ ይቅረጽልኝ ብሎ ነው ያስቀረጸ ስለዚህ ዛሬም በአዲስ ኪዳን በሰው እጅ ይሰራል ከተሰራ በኋላ ግን ታቦት ተብሎ ሊጠራ ይችል። ለምሳሌ አንድ ጥሩ የእንጨት ሙያ ያለው ሰው ጠርቦ አንድን እንጨት ታቦት አድርጎ ሊሰራ ይችልም። ያንን እንጨት ታቦት አድርጎ ስለሰራው ግን ታቦት ሊሆን አይችልም። በመጀመሪያ ታቦቱን የሚሰራበት ስርዓት ፍትሐ ነገሥት ላይ ተጽፎበታል። በተጻፈለን መሰረት መቅረጽ እንደ ሰውየው የትምህርት ደረጃ ይወሰናል። እማይሆን ነገር ጽፎ ቢቀርጽና አገልግሎት ላይ ቢውል የአፈጻጸም ችግር ነው እንጂ ቤተክርስቲያን አትጠየቅ። መጽሐፈ ሲኖዶስ የሚባል መጽሐፍ አለን። በእኛ ቤተ ክርስቲያን ፍትሐ ነገሥት የሚባል መጽሐፍ አለን። እነዚህ መጽሐፍት ላይ ታቦት እንዴት መቀረጽ እንዳለበት ማን